ሊበላሹ አይችሉም። የሰራውን የሰራሁትን የነኝ ግጥምና ዜማ ሀሳቡ ሁሉም የኔ ነው። ትውልድን የሚያንጽ የሚቀርጽ ስራ ነው እያቀረብኩ ያለሁት ታውቁታላችሁ አድናቂዎቼ። አድራቂዎች ደግሞ የእሱን ተከታዮቹ የሆናችሁ ይህ ነው እንግዲህ ልጅ አብዱ ማለት ከንቱ፣ በዝሙት ዘፈኖች ያበደ፣ በዝሙት ቀልዳ ቀልዶች፣ በሴታ ሴትነት ሽና ነው። በጣም አሳፋሪ፣ አንድ የሴት ይመስላል። እንደ ሴት ተሸፍነው ሴታ ሴት መዲነል ኢስላም የተከለከለ ነው። ወንድ ልጅ ሴት አይምሰል። ሴቶችም ወንዶችን የሚመስሉ የአላህ እርግማን ይወረድባቸው። እንግዲህ እዚህ ጋር ሁለት ነገር ነው። እኔም እኮ እንደ ሴት ድምፅ አርጌ እናገራለሁ አይደል? ግን ሴታ ሴት ተሸፍኜ ምን ብዬ ተቀባብቼ የሱ አልመስዬል አይደለም፣ ሴት የራሷን ባህሪ ነገር ግን ድምፅ ያለው ነበራው። የተጨባጭ ሁኔታዎችን ለማስረዳት እንደ ሴት አርጌ የቤት ትዳር ከባሏ ጋር የነበራትን ግንኙነት ከባሏ ጋር ያላትን ጠቃሚ ሆኖ ስላስቸግራችሁ ወይም ሰካራም ሆኖ ወይም ሶላት የማይሰግድ ምናምን እየደወለች ሄሎ ስታዝ እንዲህ እንዲህ አጋጥሞኛል ምናምን። ይሄ ምክር ይሄ እኮ ሙርሽዳ ያለ ለሐራም ነው። ዘበኛ ሆኖ ለአመት በዓል ለዒደል አልአሓ የሄደችውን በሷ ላይ ለማማገጥ ያሳየው አክሽን ደግሞ አይታቸዋል በእጁ ይህም ይሄ ነው። በሐራም ዘፈኖችን የሰከረ ማለት ነው። ዳውድ ማለት እብድ ከእብድም በላይ ነው፣ በታች ከእብድም በላይ ፕሮፋይሉን ስታይ በቃ ማበድ ነው። ሁሌ ሁሌ አስቀያሚ ሁሌ፣ አሳፋሪ ወከባ ነገር የተሞላበት ነው። ወከባ ወከባ የጀዝባ እና ለዚህ የምትከተሉ እኔ በጣም ገርሞኝ ነው። አትከተሉት። አሁን በኋላ እኔም አዲስ ነሺዳዎች አሉኝ እለቃለሁ። በዛ ላይ አሾፋለሁ። ካለ የዋጋውን ያገኛል። በዜማ ርጌ በትክክል በሚገባው ቋንቋ ርጌ፣ ከዛ በኋላ እስከሚሳቀቅ ይላል። በቃ ይሳቀቅ፣ ያልቅስ፣ አውቆ ነው። ወደ አላህ ቢያለቅስ ቢመለስ ይሻላል። አሁን ቀደም ብለን ያየናት ልጅ አያችሁ፣ ጫት በህይወቴ የምመኘው ብዙ አለ ከብዙዎቹ ግን አንድ ጫት ነው። መመርከል ነው ምርቃና ነው የተመኘችው። እና ቃሙ ብላ አዘዘች። እሷም የሴቶች እብድ ፋህሚ ነው የምትባለው። ፋህሚ አስቀያሚ ትውልድና አውዳሚ ፋህሚ ቃሚ ይህ ደግሞ ዳውድ እብድ ያው፣ በወንዶች ዙሪያ እሱ አለ። በወንዶች በወንዶች ቃሚዎች ማህበር ማለት በሴቶች ቃሚዎች ማህበርም እሱ አለ። ጀዝባ የምታጀዝብ ጀዝቦ የሚያጀዝብ እና ምንም አትሰሙ። እና የሐራም ዘፈኖች የራሳቸው አክሽን አላቸው፣ የራሳቸው የዙሙስ ዘፈኖች። አያችሁ፣ እንዲህ አድርጎ ሲይዝ ምናምን፣ አሳፋሪና አስነዋሪ አስቀያሚ ናቸው። የሐራም የዙሙስ ዘፈኖች የታወቁ ናቸው። በምልክትም ብትገልጻቸው አስቀያሚ ላቸው። በቃ ግጥሙን ተከትለ የነራል ሸይጣን በልበል ይልሃል። ያ ሐላል ለሽዳዎች የታክሲ ሹፌሮች ብዙዎች አሉ ሲል ታክሲ ነው የሚታይ ሆን በርጫ በርጫ ያደርጋል ነጭናጫ። እዚህ ጋር ነው ጭንቅላት ከገለም ሰው ብላበት በሶ በምድም ለጭፈራም አይመችም። አንዴት ክርስቲያን ወገናችን እንዳለችው እኔ ሙዚቃ መስሎኝ ልጨፍር ብዬ ስከፍተው ለካ ሌላ ነው አለች። በርጫ በርጫ እያሉ እንደዚህ ይደሰታሉ እንጂ እንደ ዝሙቱ ጥልቅ ምናምን የሴት ነገር እንትን የሚገፋፋህ ወደ ሐራም ወደ መጥፎ ስታይል አማላይ የሆነ ልብስ የለበሱ ሴቶችን ወደሚገፋፋው ራቁቷ ጡቷ፣ ዓይኗ፣ አፍንጫዋ የሚል የለውም። የኔ ነሽዳ ነሽዳና የዓለማዊ የዝሙት ዘፈኖች ሰማይና ምድር አይገናኙም። ስለዚህ ይህ ስነ ምግባር ላይ ተኮር ነው፣ ይህ ትምህርት አለው ያስጨብጣል። የዛኛው ተቃራኒ ነው፣ ሰማይና ምድር ነው ማለት ነው። የኔና የዳውድ ብታገናኙት አሁን አይገናም። እሱ ግን ያ በዛ በለመደው ቆሻሻ ሙዚቃዎቹ የለመደው የሐራም ዘፈኖችን ባቦካው እኔ ጋር መጥቶ ሊያቦካ አሁን እየደጋገኩ እየተናገኩ ገና ምሰራቸዋለሁ። አሁን እምቢ ካለ በኮፒራይት መብትም ይከሰሳል። ኢንሻአላህ አደብ ካልያዘ ማለት እሱ ነው እንጂ ከዛ ሁሉ አርቲስቶች አሉ ከነሱ በልጦ ነው በሰው ሙያ ላይ አትግባ። አንተ በርጫ በርጫ በል በለው እያልክ አክሽን ማሳየት ካለብህ በእኔ በሰራሁት። ካልቻልክ ደግሞ ዝም ብለህ በርጫ በርጫ፣ የኔን ምስል አለ አይደል? ቪዲዮ እኔ የሰራሁትን ቪዲዮ መለጠፍ ይከብዳቸዋል። ለዚ ዲዩት ማድረግ ይከብዳቸዋል፣ ስቲች ማድረግ አስተያየትም። ይህ ሰውዬ በርጫ በርጫ ያደርጋል ነጭናጫ፣ ያለ ውሸት ነው ብላችሁ ነው መሞገት። ሙግት እደግፋለሁ እኔ መሞገት። እንዴት አድርጎ ነው ጫት ያሳብዳል የሚለን? እኛ አላበድንም እኮ የምትሉ ካላችሁ ስሩ። ለኔ መልስ ስጡኝ እንዲመልስ መሰጣጠት ያለ ነው በማስረጃ አለበለዚያ ግን ዝም ብሎ የኔ ስራዎች ቪዲዮ ማበላሸት ከአላማው ወደ ሌላ ለመቀየር ማሰብ ዋጋ ያስከፍላል ወቢላሂ ተውፊቅ ያ አብዱ እብዱ አላህ ሂዳየስት አልዋሂዱ አብዱ እብዱ ሂዳየስት አልዋሂዱ ተውበት አድርግ ከሞተ በኋላ ወይም ከሞተች በኋላ ሸር የሚሰሩ ሸር የሚያዳምጡ ሸር የሚያስፋፉ ቲክታኮሮች ከሞቱ በኋላ ኧረ፣ ቲክቶካቸው ዝጉባቸው፣ ተለበሉ ምናምን። አረ፣ ቤተሰብ የለም የወንድም ቅርቤ፣ ማለት ወደ ቀብርህ የማይሞተው ማለት የቪዲዮ ስራህ ነው። እስከ ቀብርህ ድረስ ነው የሚሄደው ወይም ያበራልሃል። ጥሩ ነገር ከሰራህ ጥሩ ካስተላለፍ ከመከር፣ ወይም ይጨልምብሃል፣ ያቀጥልሃል፣ እንደ ዘንዶ ሆነው ይነድፈሃል። ኧረ በጣም ከባድ ነው የቀብር ነገር ስለዚህን እያሰብክ እያሰብሽ ሼር አድርጉልኝ። በሰላም አለይኩም ረህመቱላ ወበረካቱ። በጣም ያሳዝናል። የሐራም የዝሙት ዘፈኖች ሐራም ናቸው። የሐላል ነሺዳ የሆነ ግን አሉ። ኔጋ ኑ አዳምጧቸው። ልዩነታቸው ደግሞ ታውቃላችሁ። በመልእክታቸው መሳሪያ መጠቀሚያ ነው። የጋራችን ነው። ማይክ የጋራችን ነው።